ይህ የአንድ ወንድማችን ታሪክ ነው። እንዲህ ሲል ይጀምራል። ይህን የምጽፈው እንደ እኔ ትዕቢት ወይንም ቸኩለው ለሚወስኑ ሰዎች ነው፣ ትምህርት ሊሆናቸው ይችላል ብዬ አስቤ ነው ብሎ ይጀምራል። አዳምጦት ይጠቅሟቸዋል። የእኔ ታሪክ የሚጀምረው 2011 ሐምሌ 12 ቀን ነበር። ያ ቀን የሆነችን ልጅ የምትዋወቅበት እለት ነበር። እሷን በቅርብ ከሚያውቃት ወንድሜ አውራት ብሎ ቁጥሯን ሰጠኝ። እኔም በፊት ቀን ፎቶዋን ስላሳየኝ አላቅማማሁም ነበር። ቁጥሯን ተቀብዬ ወደው ደወልኩላት። ከዛ ማውራት ጀመርን። ልክ እንደተነገረልኝ ልጅቱ ብልህ፣ አስተዋይ ከሚባሉት ሴቶች አንዷ ነበረች። ከቀን ቀን እየተደዋወልን ወራት ለወራት ያለማቋረጥ አወራን። ከዛም በቃ ልገልጸው ከምችለው በላይ ኃያል ፍቅር ያዘኝ። እሷን ፍቅር እንዳያዛት ነገረችኝ። ማውራት ከስድስት ወር በኋላ ያው ለፍቅር መድኃኒቱ አብሮ መኖሩ ነው የሚለውን ተረድቼ እሷም ከሚስ ምሽት ስለነበረች እኔ ደግሞ ኦሪያድ ነበርኩ እና ወደ እኔ እንድትመጣ ጠየኳት። ወንድሞቿን እንደምትፈራ እና ጊዜ እንድሰጣት ነገረችኝ። እኔም እርሱ ደስ ባይለኝም ፍቅር ነውና እሻልኳት ማውራት ቀጠልን። 2012 ውስጥ ግን በአስር ወራችን ካልመጣሽ ከዚህ በላይ መታገስ እንደማልችል አስረዳኋል። እሺ ብላ ጠፍታ ለመምጣት ተስማማች። ለእህቶቼ ቤት የያዘላቸው ልጅ ጋር በጣም በጽኑ ተጣልተን ነበርና የግሌን ሌላ ቤት ለመፈለግ አለብኝ ብዬ አሰብኩኝ። በደስታ መንፈስ ሆኜ ለማግኘት አንድ ወንድሜና ማከርኩትና እንድንፈልግ አደረግኩኝ። እንዴ እስካሁን ሳታስተዋውቀኝ አሁን ነው የምንነግረኝ ብሎ ጓለብኝ። ያው ተገረመ። እኔም እንዳይቆጣ ብዬ ስላሰብኩን እሚሆን ስላልመሰለኝ ነበር አልኩና፣ አለባብሼ አለፍኩት። ከዛ ፎቶዋን ልኬለት ፍቅረኛ የናያት አስተዋወቅኩት። እሱም እንዴ ይቺ ልጅ እኮ አንተ ጋር የተጣላው ልጅ እህቱ ናት አለ። ወይኔ ትልቅ ችግር። ከዛ በላይ ደግሞ እኔ እንጃ ለምን እንደ ተናደርኩ አላውቅም። በቃል የማልገልጸው ንዴት ተናደርኩ። እናም ተስፋ በቆረጠ ስሜት ልጅቱን አናገርኳት። እሷም ብዙ ሳትገረም በመነጋገር ይፈታል አለችኝ። ኡፍ ትንሽ ተስፋ አደረብኝ። ወንድሟ ከእህቷ ጋር ማውራቴን አወቀ። ከሳምንት በኋላ እኔ እና እሷ ብቻ የምናወራበት ከወንድሞቿ የተሰወረ ሞባይል ሸርሃ ነበራት። አንድ ምሽት ላይ ያ መስመር አልሰራልኝ አለ። ድጋሚ ሞከርኩት ግን አይሰራም። ሰው አሸሪዋን ስሞክር ሰራ። ስለዚህ ወንድሟ አስፈራርቷት ነው እኔ ጋር ማውራቱን እኔ ጋር የምናወራበትን መስመር የዘጋችው ብዬ በጣም ተናደርኩ። በዛው ዝም አልኳት። በሶስት ቀን የመልሽ የደወልክ ማለት ምክንያቱን ለማወቅ ብዬ፣ እሷም ስለደበረኝ ነው የሚል መልስ አጭር ሰጠችኝ አጭር መልስ። እኔም ብዙ ለመንኳት፣ ግን ልትሰማኝ ፈቃደኛ አይደለችም። ከዛ የወደዱትን ለመራ ከባድ ቢሆንም ግን ግድ ነው ብዬ አስቤ ረመዳን ላይ ረመዳን ላይ ምንም ሳልደውል አንድ ወር ጠፋሁ። የጾም ፍች ጊዜ የቅርብቷ ደወለችልኝና እንደ እንዳወራት ነገረችኝ። በስልክ አገናኘችኝ እና ለምን እንደጠፋው ጠየቀችኝ። እኔም መጃን ስለሌለይ ብዬ ዋሻኋት። ምክንያቱም እኔ ብቻ የፈላጊነት ስሜት ስለተሰማኝ ነው እንጂ መጃን ነበረኝ። አሁንም ስራ ላይ ነኝ፣ በሉ ተጫዋቱ ብዬ ከስልክ ወጣሁኝ። እየወደድኳት ለመራቅ ወሰንኩ። አድራሻዬን ሁሉ ቀየርኩ። ቁጥሯንም ፎቶዋንም አጠፋው ጭራሽ ለወራት ሲጠፋባት፣ ደወለችልኝ በመስመር በአነሳም አናወራም። እንደበፊቱ መሿሿፍ ብቻ ኡፍ ሲያናድድ። ከዚያ ትደውል ነበር፣ አላነሳም። ድምጿን ባልሰማው ይሻላል ብዬ አሰብኩኝ። በቀጥታ አላነሳ ስል ኢሙይን ፈልጋ አገኘች እና ለስድስት ወር ትጽፍልኝ ነበር፣ ይቅርታም ትለኝ ነበር። እኔ ግን እንዴት ሁለተኛ ከሳት ልግባላለሁ? በልቤ ከዛ አንድ ቀን በሱ አላነሳ ስላት በማላውቀው ስልክ ደወለች እና። አነሳውላት እና የተነፋፈቅ ነውን ያክል በጣም ብዙ ሰዓት አወራን። መጨረሻ ላይ ግን በቃ አትደውይ፣ ማውራታችን ምን ይጠቅማል፣ ጥሩ አይደለም፣ ላንገናኝ፣ እኔ መጎዳት አልፈልግም ብዬ ነገርኳት። እሺ ይቅርታ ካጨናነቅኩ አለችኝ እና ከዛ በቃ ከዛች ቀን በኋላ አደውልም፣ አጽፍም፣ እኔም ዝም አልኩ። እንደምትወደኝ የቅርባ ሰዎች በየቀኑ ይነግሩኛል። አይ ብትወደኝ ትመጣ ነበር ማለት ጀመርኩ። መልሴ ይሄ ነው ለምንም በቃ ምንም ማለት አልችልም። ለምን ነው የተጣላችሁ ሲሉኝ እሷም እሱ ትቶኝ ሄደ ትላለች፣ እኔም እሷ ትታይ ነው እላለሁ። እየተባባልን ቀኑም ሄደ። 2013 የካቲት 19 እሁድ ቀን ሹርጣ ያዘኝ። እስር ቤቱ የጥፋተኝነት ስሜት ይሰማኝ ጀመር። ምናልባት ይቅርታዋ የእውነት ቢሆን ስ እያልኩ ሁሌ ጭነቅ ነበር። ከአምስት ወር እስር ቤት ቆይታ በኋላ ቀን 23 ሰኔ ላይ ወደ ሀገረ ኢትዮጵያ በረርኩ። እንደማይሆን እያወቅኩ ልረሳት አልቻልኩም። አሁንም አፈቅራታለሁ። ከዛ እንደደረስኩ ጦርነት ተነስቶ ሁሉም ነገር ተዘጋጋ። 2014ም ገባ። ጦርነቱም ከስድስት ወር በኋላ ለጊዜው ገባ አለ። እኔም ይቅርታዋን ለመቀበል አድራሻዋን ማፈላለግ ጀመርኩ። ቆቦ የአባቷን ቁጥር የሚያውቅ ዘመድ አለ ተብዬ ደወልኩለት፣ እና እባክህ የእንትናን ቁጥር ስጠኝ አልኩት። ትንሽ ላለመስጠት አግራርቶ አቅራርሶ ሲያበቃ እሺ እሷ ትስጥሃልና የሆነች ልጅ ስልክ ሰጠኝ። እኔም ደወልኩ። አሎ አልኩ። አቤት የሚል አዲስ ያልሆነ ድምፅ ሰማሁ። እኔም ራቄን ዋጣ አድርጌ የምፈልገውን ሰው ቁጥር ጠየኩ። እሷም አንተ ማነህ ስትል ጠየቀችኝ። ያ ሰምቼ የማልጠግበው ድምፅ ነበር። እኔም ባልተረጋጋ ድምፅ ሴድነሽ አልኳት። እሷም አዎ አንተ ማናት ስትል በተራዋ ጠየቀችኝ። ስሜን አስታወስኳት። ብቻ ምን ልበልሽ ወይ ደስታ አይሉት ሐዘን አይሉት በቃ ሁላችንን በሳቅ ወደቅን። ኢትዮጵያ መቼ መጥተሽ ነው ስላት፣ አንተ በተያዝክ በሁለት ር ልዩነት እንደተያዘች ነገረችኝ። ከዚያ ጥያቄን ጨመርኩ ህይወትሽ ምን ላይ ነው ብዬ የተያዘችው ደግሞ እኔ ጋር ከተጣላም በኋላ አዲስ ሰው ተዋውቃ እሱ ጋር ተገናኝታ አብረው እንደተያያዙና ኢትዮጵያ እንደደረሱ ልጅም እንደወለደች ነገረችኝ። እኔም ተመልሼ ወደ ሳውዲ መጣሁ። ከዛ በኋላ ብዙ ሴቶች ብቀርብም ማፍቀር አልቻልኩም። ማፍቀርም የምችል አይመስለኝም። በአጭር ጊዜ እንገናኛለን። ሳልቆይ ወደ አውረሳቸዋለሁ። ዙሬ ሰው ጎጅሆኛለሁ። ጥፋቴን ጥፋቱ የኔ ነው። ጥፋቱ ልረዳት አለመቻሌ ነው። ይቅርታዋን ቀድም የብቀበል ፍቅሬን አላጣም ነበር። አሁን እሷን ከማጣቴ በላይ ጸጸት ልቤን ሞልቶታል። ምን ነበር፣ ምን ነበር ይቅር ብላት ኑሮ እያልኩ ዛሬ የምላለው ላላገኛት እየናፈኩ እኔ እንጃ። አንዳንዴ ለይቅርታ አታርፍዱ፣ በቃ አታርፍዱ። ህመሙ ከባድ ነው። ጸጸት ደግሞ ከእሳት በላይ ያቃጥላል ይላሉ። ወንድማችን እውነት ነው። ለይቅርታ ማርፈድም መፍጠንም ዋጋ ያስከፍላል ብዬ አስባለሁ። ነገር ግን ደግሞ ከመሸኩል ማርፈዱ ያማል መሰለኝ፣ አላውቅም። ቢሆንም ግን አታርፍዱ። የምንወዳቸውን ሰዎች ከማጣታችን በፊት ፍቅራቸውን፣ የእነሱነታቸው እኛ ጋር ያለው ሀያል ቦታ ማወቅ ይኖርብናል። ወንድማችን የሆነ ነገር በሉት ምናልባት